ቻላ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ እስልምና ለየተኛውም ጥያቄ መልሳለ። አላህ እግር አለው። ሳሂ አልቡካሪ ቮሊዩም 6 መጽሐፍ 60 ቁጥር 273 ጃ አልሐቅ ወዘሀቅ አልባጥል። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምንከረማችሁ፣ ዛሬም እንደተለመደው በአዲስ ቪዲዮና በአዲስ ርዕስ ተመልሼ መጥቻለሁ። በአላሁ ስብሃነሁ ተዓላ ፍቃድ ዛሬም የሆነ ገራሚ ጉዳይ አንስቼ ወደ ናንተ የማደርስ ይሆናል ማለት ነው። ወደ ጉዳዩ ስንገባ እንግዲህ ከዚህ በፊት ሁለት ወይ ሶስት ቪዲዮ በዚህ ጉዳይ ሰርቼላችኋለሁ። ግን እዛ አሁንም የተከሰተ አዲስ ነገር ስላለ ያንን ነገር ወደ እናንተ ማድረስ ስላለ ብነው ዛሬ በዚህ ቪዲዮ ተመልሼ እየመጣወት ማለት ነው። ከዚህ በፊት እፎይ በተባለ ግለሰብ ዙሪያ አራት ነው አምስት ቪዲዮ ወደ እናንተ አድርሻለሁ። የአሁኑ ቪዲዮ ግን እጅግ በጣም የሚገርም ነው። እስኪ ላስመልክታችሁ። ሰባት ሰማይ አሉ በእስልምና ከሰባቱ ሰማይ በላይ ደግሞ አርሽ አለ ሰማያ ዱንያ የምትባለው እቺኛዋ ቅርቢቱ ነች። አላ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላ ቅርቢቱ ሰማይ ሲመጣ አርሻ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛውን ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና አንደኛው ይቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላ እዚህ መሃል ነው የሚሆነው ማለት ነው አደለም? አሁን እዚህ ጋር አዎ እያለ ሪስፖንስ የሚሰጠው ሰው ትክክለኛ ለሆነውን ሀሳብ የእስልምና ሃይማኖት እንደዚህ ነው ብለው ያንን ሀሳብ ስለጫኑበት ሰውየው በሚጠይቀው ሰዓት አዎ አዎ እያለ የሚመልሰው ለዛ ነው። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ያስተማሩትን

ጥያቄ ምን ብሎ እንደሚመለስ እንስማ። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛዊቱ ወደ ቅርቢቱ ወደ ስድስተኛ ወደ አምስት አራት አንድ ሲል እያንዳንዱ ሰማዮት ውስጥ ይገባል አይገባል? እያንዳንዲቱን ሰማይ እያለፈ ነው የሚመጣው፣ ሳያልፍ ነው ምክንያቱም አንደኛ አለች፣ ሁለተኛ አለ፣ ሶስተኛ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ አለ፣ ሰባተኛ አለ፣ አርሻ አለ። እንዲህ ሲመጣ እያንዳንዱን ሰማያት ሰባተኛን፣ ስድስተኛን፣ አምስተኛን፣ አራተኛ፣ ሶስተኛ፣ ሁለተኛን አልፎ ነው አንደኛ ጋር የሚመጣው። ሳያልፋቸው ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድን ነው ሌላ ሌላ ነገር፣ ሌላ ጥያቄ የፈጠረብህ ነገር ምንድን ነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ ሌላ ምንድን ነው ታ አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሩቭ አደረግክልን አላህ ፍጡር ውስጥ ይገባል ምክንያቱም እነኚህን ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው ሰማይ ይኖራል ከበታችሁ ሰማይ ይኖራል የላኛውም ሰማይ ፍጡር ነው የታችኛውም ሰማይ ፍጡር ነው አላህ መካከል ሲገባ ምን ይሆናል? ፍጡር መሀል ገባ ማለት ነው። አላህ ፍጥረት ውስጥ አይገባም የሚለውን አስተምሯችሁ እንግዲህ እንደተመለከታችሁ ሰውየው መጨረሻ ላይ የተናገራት ይሄ ሙስሊም ነኝ ብሎ የሚከራከረው ብሎ የሚከራከረው ሰው መጨረሻ ላይ የተናገረ ንግግር እጅግ በጣም አፀያፊ ናት ከዚያ ያው ብዙ ስለተቆረጠች ልደርሰኝ አልቻለችም እሷ ነገር ግን ከምንድን ነው ተሞረከዘ የመለሰለት ራሳቸው ከሚናገሩ ንግግር ቅርቢቷ ሰማይ ይወርዳል ራሱ በዛቱ ይወርዳል የሚሏት ንግግር ነው ይዞ እየተናገረ ያለው ሙስሊሞችማ ሀዲቱ ኑዙልን በምን መልኩ እንደሚተረጎም አለም ች በሰፊው አስቀምጠውታል። ያን የተማረ ሰው ሀዲቱን ንዙልን ተንተረ ሰው የሆነ ክርስቲያን ጥያቄ ቢጠይቃቸው ቅልብጭ ያለና ወዴትም የማያፈናፍን ምላሽ አላቸው። ለዚያም ደግሞ የአቅል ማስረጃ የነቅል ማስረጃ መያዝ ያስፈልጋል። የነቅል ማስረጃውን እሱ እስልምናን ከወደደውና ከተቀበለው በኋላ የምታቀርብለት ነው። የአቅል ማስረጃው ደግሞ እስልምና ሀቀኛ ሃይማኖት ነው ብሎ እንዲቀበል ያደርገዋል ማለት ነው። ለዚህም ነው ብዙ ከዚህ በፊት የነበሩ ተላላቀ ዓለማዎች ኢማም አቢ ሐኒፋን ጨምሮ በአቅል ማስረጃ ነው ብዙ አይነት ሙናዘራዎችን እንትን ሲሉ ሲረቷቸው የነበረው ማለት ነው። ብዙ አይነት ታሪኮች አሉ። ከተለያዩ አለማዎች የሰማናቸው ናቸው ከሌላ ሃይማኖት ሰዎች ጋር በሚነጋገሩ ሰዓት በነቅል ማስረጃ ሳይሆን በአቅል ማስረጃ እንደረቷቸው የሚያሳዩ ማለት ነው። ስለዚህ ማንኛውም ሰው የአቅልንም ማስረጃ የነክልንም ማስረጃ መያዝ አለበት። ከቁርአና ከሀዲስ የተውጣጣ ማስረጃ መያዝ አለበት። በአቅልም ደግሞ እስልምና ሀቀኛ ሃይማኖት እንደሆነ የሚያስረዳ ነገር መያዝ አለበት። ለዚያም ሲባል የትኛውም የሌላ ሃይማኖት ተከታይ እኛ ጋር መጥቶ ቢር ቢወያይ ልክ እንደዚህ ማለት ነው፣ በቀላሉ መረታት ይችላል። እፎይ ምን አይነት ሰው ነው ይህን ጥያቄ ስላነሳ? እኔ ምናም ምንል ሰዎች አይደለንም። ይህን ጥያቄ ከዚህ በፊት የተለያዩ ሰዎች አንስተውት በዚህ ዩቲዩብ ቻናል ላይ ጋብያችሁ ነበረ። እየገባችሁ ማየት ትችላላችሁ። ከዚህ በፊት አንዱ ሰው እንደውም እየሳለ መጥቶ እየሳለ መጥቶ የሆነ እነሱ የሚሉትን ከነሱ መጽሐፍቶች ላይ እያነበበ እየሳለ እየሳለ መጥቶ ከተቻለ ቪዲዮውን አመጣላችኋለሁ እዚህ ጋር እየሳለ መጥቶ መጨረሻ ላይ ምን አይነት ውድቀት ላይ ወድቆ የሳለው ነገር ምን አይነት እንደሆነ ሲናገር ሙስሊሞች የሚያመልኩት ይሄ ነው ብሎ ሰዎችን ከእስልምና ሃይማኖት ሲያርቅ የነበረ ክርስቲያንም እንዳለ አምጥቼላችሁ አሳይቻችሁ ነበረ። ልክ እንደዚሁ ማለት ነው። በሱራ 54 ምዕራፍ 16 ትርጓሜው ላይ አላህ ሁለት አይኖች አሉት። አላህ ሁለት እግሮች አሉት። አላህ ሁለት እጆች አሉት። የአላህ ሁለቱም እጆች በቀኝ በኩል ናቸው። ሱራ ምዕራፍ 38 ቁጥር 75 አላህ አምስት ጣቶች አሉት። ሳሂ አልቡኻሪ ቮሊዩም 5 መጽሐፍ 85 ቁጥር 510 አላህ እግር አለው። ሳሂ አልቡኻሪ ቮሊዩም 6 መጽሐፍ 60 ቁጥር 273 አላህ የእግር ቅልጥም አለው። ሱራ ምዕራፍ ስልሳ ስምንት ቁጥር 42 አላ ፊት አለው ሱራ ምዕራፍ 28 ቁጥር 8። ይሄ የሙስሊሞች እምነት አይደለም። የሙስሊሞች እምነት አላሁ ሱብሓነሁ ወተዓላ ፍጥረቱ ዓለምን በአጠቃላይ ፍጥረታትን ሳይፈጥር ሳይፈጥር የነበረ ጌታ ነው። አሁንም ያለ ጌታ ነው። የሚቀያየር አይደለም። ምክንያቱም ታላላቆቹ ሊቃውንቶች የእስልምና ሊቃውንቶች ወደኛ አይል ምን ወደኛ ያደረሱልን ሊቃውንቶች መቀያየር የፍጡር ባህሪ ነው ብለው ስለአስተማሩ ስለዚህ አላሁ ሱብሓነሁ ወተዓላ የሚቀያየር ጌታ አይደለም ማለት ነው አይቻሉ አንዳንድ ነገራቶችን ፌስቡክ ላይ ይህን ንግግር በተመለከተ መልሶ የሚል ነገር ለጥፌ ነበረ ነው። ፌስቡክ ላይ ፌስቡክ ላይ ኮሜንት ላይ የተመለከትኳቸው አንዳንድ ነገራቶች አሉ። እናንተ በፍልስፍና ነው የምትሄዱት፣ ለዛ ነው የእናንተ በፍልስፍና ስለገጠምላችሁ ነው እፎይ የጠየቀውን ጥያቄ መልሶ የምትሉት የሚል ነገር ነው። ኮሜንቶች፣ አንዳንድ ኮሜንቶች፣ ያስተዋልኩት ኮሜንቶች አሉ። እንደዛ የሚሉ ነገራቶች ማለት ነው። እንደዛ አይደለም ሂደቱ እሱ ደገፈ ማልደገፈ ምስልምና የሚለው የቱ ነው አስረዳ። እከሌ ደገፈህና እስልምና ፍልስፍና ነው አትልም። እከሌ አልደገፈህም ና እስልምና ጽድት ያለማስረጃ አለው የሚለውን ነገር አይጥሱ። አይደለም የሆነ ሰው ስላልሰለመው ወይም የሆነ ሰው ጥያቄ ስለጠየቀ እስልምና ለዛ ነገር መልስ የለውም ማለት አይደለም ወይ እስልምና ፍልስፍና ነው ማለት አይደለም። አንድ ልታውቁት ልኝ የምፈልገው ነገር እስልምና ለየትኛውም ጥያቄ መልስ አለው። ስለዚህ እኛ ሙስሊሞች ነን የምትሉ ሰዎች ከሆናችሁ የዚህን ሰውዬ ጥያቄ መልሱለት። የእናንተ መጽሐፍ እኮ ነው። እያነበበ የተናገረ ያለው ቁርአን አደለም። እያነበበ የተናገረ ያለው አዲሱን ዙር ራሱን የቻለ ምናለው ትርጓሜ አለው ራሱ የሆነ አለማዎች ያስቀመጡት የራሱን የቻለ ትርጓሚ አለው። ያንን ትርጓሚ በደንብ አድርጋ ብትማር ኖሮ እንደዚህ አይነት ነገር ውስጥ አትገባም ነበር። አዎ እያልክ ለሚጠይቅህን ጥያቄ መልስ አሰጠውም ነበረ። ወደ መጀመሪያ ጉዳይ ስመልስላችሁ እስልምና ለእያንዳንዱ ጥያቄ፣ ለሚጠየቁት ጥያቄዎች ሁሉ መልስ አለው። ስለዚህ ለዚህ ሰው መልሱለት። በተለይ ሙስሊሞች ነው የምትሉ ከሆነ መልሱለት። እናንተ ግን ሙስሊሞች አይደላቸውም። ሙስሊሙ እንደዚህ አይነት እምነት የለውም፣ ጭራሽ ለዛ ነው በተደጋጋሚ እነዚህ ሰዎች እስልምናን አይወክሉ ሙስሊሞች አይደሉም የምንለው ለዚህ ነው። የዛሬው ቪዲዮ ይህንን ይመስላል። ሁሌም ኢንሻአላሁ ተዓላ እንደዚህ አይነት ነገራቶች ሲከሰቱ በእነዚህ አይነት ቪዲዮ ምን መጣ ይሆናል። ይህን ቪዲዮ ሼር ማድረግ አትርሱ። ወደ ሃያ ሺህ ሰብስክራይበር እየተጠጋን ነው። ሁላችሁም ሰብስክራይብ አድርጉ። ላይክ ያላደረጋችሁ የነዚህ ቪዲዮ ላይክ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ